በጣም በጣም አሜሪካ እስታንዳርድ ሮፕ እስታንዳርድ እግዚአብሔርን መቀለ አአላ መቀለሁሉ ደን ቦቅቅቦቅ በጣም ምቀነላ ሰላም ዩቲዩብ። እንግዲህ በዛሬ በሌላኛው የመቀለ ቪዲዮ ተመልሰናል። ዛሬ ገዘ ገረላስ የሚባል የባህል ምግብ ቤት አለ ተብለናል። ስሙን ከሳትኩኝ እዚህ ጋር ጽፍላችኋል። ብገጠኛ አር ብቻ ገዘ ገረላስ የሚባል የባህል ምግብ ቤት አለ መቀሌ ውስጥ የሚታወቅ። ከዛ ሄደን ምግብ ቼክ መቀሌ ነሽ ነሽ እውነት ለማሳየት እናንተ በጣም በጣም

ደግሞ ሰው በጣም ብዙ ሰው ነው ያለው። አይ ቲንግ ሳሳዝ ስለሆነ ይሆን አላውቅም፣ ብቻ በጣም ብዙ ሰው ነው ያለው። አያ ያ እስቲ ዩቲዩብ ምንድን ነው? ሰብስክራይብ እናድርግህ ተብለሃል። ከትግራይቷ ጄሪ ሰብስክራይብ አርጉ።

በጣም እኔ በጣም እኔ በጣም ማለት ያ ሰብስክራይብ ገብሩ ላይክ ገብሩ ሼር ገብሩ ገብሩ

ግን እኔም የመጀመሪያ ነው እና አሪፍ ጋይስ። እንግዲህ እንደተባላችሁ ሰብስክራይብ አድርጉ። እንግዲህ ምግባችን ከመጣ በኋላ ደግሞ ያለውን ነገር አሳያቸዋሉ።

ምግቡ እንዴት ነበር? ሁላችን ተመችቶን ነበር፣ የበላ ነው። በጣም ስደቤት ነው። እዚህ ከመጣችሁ፣ መቀሌ ከመጣችሁ ምንድን ነበር ስሙ ገዘ ገረላስ የሚባል ቤት መታችሁ መኩሩት። ምግቡ ቀላል በእናስ የሳይ

ናሽን ጣ ነው በላን ጠጣን፣ እንግዲህ ዩቲዩብ እንዳያችሁት በላን ጠጣን ጨረስን። ያለውን ነገር እንግዲህ አንድ የገረመኝን ነገር ግን ላሳያችሁ ይወላችሁ። ክትፎ በልተን ደረቅ ጥብስ በልተን እርጥብ ጥብስ በልተን ይሄ ኮካ ምናምን ውሃ ይሄ ቡና ምናምን ተጠቅመን፣ ይወል ነገር ተጠቅመን ስንት እንደከፈልን ላሳያችሁ። በጣም ነው የሚገርማችሁ። ወደ 3125 ብር ወይስ 3125 ብር ወሉት የከፈለው ማለት ነው። እና የሁሉ ነገር ተጠቅመን የሁሉ ቺ ብቻ መክፈላችን በጣም ገርሞኛል። አዲስ አበባ ነው እንደምንከፍል ታቆታላችሁ። ሶ በጣም ዋጋቸው ፌር ነው። ሶ በጀማ ከመጣችሁ በጣም ጸደይ ነው መታችሁ ቼክ አድርጉት። ሰብስክራይብ ያደረጋችሁ ጠብቁ። ይመቻችሁ ይሜ